በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የመምጫ ሰዓታቸው የማይታወቁ አራት እንግዶች መምጫ ሰዓታቸው የማይታወቁ አራት እንግዶች አንደኛ ኢየሱስ ክርስቶስ፣ ሁለተኛ ሌባ፣ ሶስተኛ ፍቅር፣ አራተኛ ሞት ሲሆኑ፣ ለዛሬ ግን ሁለቱን የመጨረሻዎችን እናያለን። የመምጫ ሰዓታቸው ከማይታወቁባቸው አራት እንግዶች ሁለቱን ስጋዊ ፍቅር ሞት ናቸው። አንደኛ ስጋዊ መቼ ፍቅር መቼ መጥቶ የልብን በር እንደሚያንኳኳ የማይታወቅ እጅግ ተናዳፊ እንግዳ ነው። ስለዚህ ፍቅር ስናወር ስናወራ የኢየሩሳሌምን ንጉሥ የነበረውን የጥበበኛው ሰለሞንን ታሪክ መዳሰስ የተሻለ ይመስለኛል። እግዚአብሔር አምላክ ለንጉሥ ሰለሞን በገባው በሕልሙ በተገለጠበት ጊዜ ሰለሞን ከእግዚአብሔር የለመነው አስተዋይ ልቦናን ነበረ። እግዚአብሔር አምላክ ደግሞ ለሰለሞን መልሶ መልሶ አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለመህ እንጂ ለራስህ ብዙ ዘመናትን ባለጠግነትን የጠላቶችህንም ነፍስን ሳትለምን ይህ ነገር ለምን ሃልስ፣ እነሆ እኔ እንደ ቃልህ አድርጌልህ አለሁ። እነሆ ማንም የሚሰምልህ የሚመልስልህን ከአንተ በፊት እንደሌለ ከአንተም በኋላ እንደማይነሳ አድርጌ ጥበበኛና አስተዋይ ልቦና ሰጥቻሃለሁ። አንደኛ ነገሥት ምዕራፍ 3 ቁጥር 5 እስከ 13 ብሎ የተትረፈረፈ ጥበብንና አስተዋይነትን ሰጥቶታል። ይህ ትልቅና ጥበበኛ ሰው ንጉሥ ሰለሞን ግን ጣዖት አምላኬውን የሆነ አሕዛብን ሴቶችን በማጥመድ በፍቅር ወጥመድ ሲጠመድ እናያለን። ሁለት ጊዜ ተገልጦ ያነጋገረውና አስቀድሞ የልቦነውን በራን አንኳኩቶ የገባው ቅዱስ እንግዳ የሰራዊት ጌታ እግዚአብሔርም እረስቶ ረክሶ አሕዛብ ጋራ በፍቅር ተጣበቀ። ንጉሥ ሰለሞን ከፈርዖን ልጅ ሌላ በማዕባውያንና በአሞናውያን፣ በኤዶማውያንና በሲዶናውያን፣ በኬጠያውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ። አንደኛ ነገሥት ምዕራፍ 11 ከቁጥር አንድ ላይ ሰለሞን በጥበቡና በሀብቱም ከዓለም ነገሥታት ሁሉ ይልቅ ታዋቂና ዝነኛ ስለነበረ የተነደፈው በአንዲት ሴት ፍቅር ሳይሆን በብዙ ሴቶች ፍቅር ነበረ። እግዚአብሔር አምላክ አስቀድሞ ወደዚያ አሕዛብ እንዲገባ አዘዛቸው ነበር። ሰለሞን ግን ይህንን ሕግ አፍርሶ የመምጫውን ሰዓት በማይታወቅ እንግዳ በፍቅር ተሸንፏል። የአሕዛብ ሴቶችም ፍቅር እጅ ወደ ላይ ብሎ ማረከው። እግዚአብሔር የእስራኤልን ልጆች አምላካቸውን ተከተሉ ዘንድ ልቦ ናቸው በእውነት እያዝንብሃልና ወደ እነርሱ አትግቡ፣ እርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከእነዚህ ጋር በፍቅር ተጣበቀ። አንደኛ ነገሥት ምዕራፍ 11 ቁጥር 2 ላይ። ሰለሞን ይህንን ትእዛዝ ያፈረሰው ወዶ አይደለም። እግዚአብሔርን እበድላለሁ ብሎ አስቦበት አቅዶበት ያደረገው ነገር አይደለም። ባለመዘጋጀቱና አስቀድሞ በልቡ ገብቶ ያለውን እግዚአብሔርን ሳያስተናግደው ለእነዚህ አሕዛብ ሴቶች ፍቅር የልቡን በር መክፈቱ የእግዚአብሔርን ቤት መቅደስ በሠራበትም እጁ ጣዖትን ቀረጸበት። የሲዶምያንና አምላክ አስትሮንን የአሞራያንና እርኩሳትን ሞልኮ ሙልኮልን ተከተለ። በእግዚአብሔር ፊትም ክፉ ነገርን አደረገ። በዚህም ጊዜ ለሞአብ እርኩስ ለካሞሽ ለካሞሽም ለአሞንያም ልጆችም እርኩሰትን ለሞልያክያን በኢየሩሳሌም ፊት ለፊትም ባለው ተራራ ላይ መዝገጃ ሠራ። አንደኛ ነገሥት ምዕራፍ 11 ከቁጥር አምስት እስከ ሰባት ድረስ። ስለዚህ ፍቅር መምጫው የማይታወቅ እንግዳ ስለሆነ መዘጋጀት ያስፈልጋል። ለምን ቢባል ሁሉ ፍቅር ክፉ አይደለም፣ ነገር ግን እንደነዚህ አይነት ክፉ ፍቅር ስላለ ነው። ትክክለኛ ፍቅር ከእግዚአብሔር ዘንድ ነው። ይህን የሰለሞንን ታሪክ ዛሬም በዘመናችን እያየን እየሰማንም ነው። በብዙ ፍቅር ይዞኛል ካልን እሱ ወይም ካለ እሷ መኖር አልችልም እያሉ ከትክክለኛው ሃይማኖት ከኦርቶዶክስ የሚጠፉ ሰዎች በዝተዋል። ለመናፍቃን ፍቅር ሲሉ ከክርስቶስ ፍቅር የሚርቁ ማኅተባቸውን በጥሰው ከእኛ ወጥተው በእኛው ላይ የሚነሱ ጥቂቶች አይደሉም። ትናንት በቤተ ክርስቲያን ውስጥ በስመ አብ ብለው በማማተብ እጅ ዛሬ አፈቀርኩ በሚል ሰበብ ጠፍተው የንጹሃን ደም የሚያፈሱበት በጣት የሚቆጠሩ አይደሉም። ሰው ሆይ ከሥጋ ፍቅር የክርስቶስ ፍቅር አስቀድሞ፣ መጀመሪያ ኢየሱስ ክርስቶስ አፍቅር፣ ከዛም የትዳር አጋርህን ከእርሱም ጋር ዘንድ ታገኛለህ። ለዚህ ነው ስጋዊ ፍቅር ተናዳፊና የመምጫ ሰዓቱ የማይታወቅ እንግዳ ሆነው የታየኝ ሰለሞን የፈጸመው ጥፋት ምንኛ ከባድ እንደነበረ አውቆ ሲመለስ ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ብሎ መክብብ ምዕራፍ አንድ ቁጥር ሁለት ላይ፣ ይህን ደግሞ እነሆ ከንቱ ነበረ መክብብ ምዕራፍ ሁለት ከቁጥር አንድ ላይ። ሁለተኛው በሞት ላይ ነው። ሞት ሁለተኛውን እንደምናየው እንደምናውቀው የመምጫ ሰዓቱ አይታወቅም። እኛ በምድር ላይ ብዙ የምንኖር ይመስለናል። እንሰራለን፣ እንበላለን፣ እንጠጣለን ወዘተ። ነገር ግን ሞት መኖሩን አናውቅም። ብናውቅም ኖሮ ድሆች እንረዳ ነበረ። የተራበውንም እናበላ ነበር። የተጠማውንም እናጠጣ ነበር። የተራቆቱንም እናለብስ ነበረ። ለሚያለቅሱትም እንባቸውን እናብስላቸው ነበረ ግን ሄደ። ግን ህያጆቻችን መሆናችንን አናውቅም። ሞት መኖሩን የምናውቀው መርዶ ስንሰማ ብቻ ነው። በሀብት ላይ ሌላ ሀብት ለመጨመር ስንጓላታ ከሀብታችን ምንም ሳይቀር መልአክ ሞት መጥቶ በራችንን ያንኳኳል ሉቃስ ምዕራፍ 12 ከቁጥር 16 አንድ ባለጸጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱ ፍሬውን የማከማችበት ስፍራ አጥቻለሁ ምን ላደርግ? ብሎ በልቡ አሰበ። እንዲህ አደርጋል እንዲህ አደርጋለሁ ጎተራዬንም አፍርሼ ሌላ የሚበልጥ እሰራለሁ። በዚያም ፍሬያዬንም በረከቴን ሁሉ አከማቻለሁ። ነፍሴን አንቺ ነፍሴ ለብዙ ዘመናት የሚቀር ብዙ በረከት አለሽ እረፊ ብሎ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዝች ሌሊት ነፍስህንም ከአንተ ሊወስዱት ይፈልጋሉ ይህን የሰበሰብከው ለማን ይሆን አለው። ለራሱ ገንዘብ የማያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ እንዲህ ነው። እንዲህም አደርጋለሁ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬን በረከቴን ሁሉ አከማቻለሁ። ነፍሴም ነፍሴንም፣ አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ ብዬ ጠጪ፣ ደስ ይበልሽ እላታለሁ። አለ እግዚአብሔር ግን አንተ ሰነፍ፣ በዚች ሌሊት ነፍስህን ከአንተ ሊወስዷት ይፈልጋሉ። ይህን የሰበሰብከው ለማን ይሆን ይሆናል። አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድም ባለጠጋ ያልሆነ እንዲህ ነው። የማንዋረድ እና የማንሞት መስሎን ብዙ ዘመናት ለመኖር ስናቀድ እድሜያችን ወደ ሰከንዶች የሚወርድበት ጊዜ አለ። ጽሩ ጻኢዳን የሚባል አንድ የዲያብሎስ ደቀ መዛሙርት የነበረ ንጉሥ ታሪኩን ማየት ይቻላል። ይህ ሰው ኀጢአት የሚባል ሁሉ ፈጽሟል። የቀረበት ነገር የለም። ከዛም አልፎ እንደ መምህሩ ዲያብሎስም ራሱን ከፍ አድርጎ በአምላክ ቦታ ያስቀመጠ ሰው ነው። የእርሱ ፍጻሜ ግን እንደሚከተለው ነበረ። ዘመኔም እንደ ሰማይ ዘመን ሆነ፣ ፀሐይም የማወጣ እኔ ነኝ፣ እስከ ዘላለም ድረስ አልሞትም አለ። ይህን ተናግሮ ሳይጨርስ ስሙ ጥልሚያኖስ የሚባል መላከ ሞት ወርዶ ልቡን መተው በዛች ሰዓት ሞተ። ሁለተኛ መቃብያን ምዕራፍ 12 ቁጥር 4 ላይ እነሆ እኔ አረጀሁ የምሞትበትም ቀን አላውቀውም እንዳለው ዘፍጥረት 27 ሁለት ላይ ሁልጊዜ ተዘጋጅተን እንድንኖር እግዚአብሔር አምላክ ይርዳን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር አሜን። ይቆየን።